ክብርት ዶክተር መቅደስ ዳዋ የጤና ሚኒስቴር ሚኒስትር፣ ክብርት አፈ ጉባኤ ወይዘሮ ቡዜና አልገድር፣ ክቡራን ሚኒስትር ዴታዎች፣ ክቡር ዶክተር ወርቁ ጋቻና የኢትዮጵያ አርቲፊሻል ኢንቴሊጀንስ ዋና ዳይሬክተር ክቡራን የከተማችን ከፍተኛ የስራ ኃላፊዎች ክቡራን የጤናው ዘርፍ አመራሮችና ባለሙያዎች ጥሪ የተደረገላችሁ እንግዶች፣ ከሁሉ በማስቀደም ሰርተን እንደዚህ አይነት ውጤቶችን ለማየት ያበቃን ፈጣሪ አምላክ የተመሰገነ ይሁን ማለት ወዳለሁ። ከሀገራችን ወጣ ብለን ወደ ውጪ ስንወጣ የጤና ሕክምና ማዕከላትን ስንመለከት ጽድት ያሉ ለታካሚው ለአካሚው ለአሳካሚው እጅግ የሚመቹ አንዳንዶቹ በማየት ብቻ የሚፈውሱ የሚመስሉ ስንመለከት እጅግ በጣም እንቀና ነበር። ለሀገራችን ይሄ ይገባታል እያል ይሄንን ዘመን ያስቆጠረ አንጋፋ የዘውዲቱ መታሰቢያ ሆስፒታል በዚህ ደረጃ ተቀይሮ በአዲስ ግንባታ ብቻ ሳይሆን በአዲስ ዘመኑን የዋጀ የሕክምና መገልገያ መሳሪያዎች ተሟልቶ የጤና ባለሙያዎችንም ጫና በሚቀንስ የታካሚዎችን ታክሞ የመዳን እድል በሚያሰፋ እንዲሁም ላስታማሚዎችም ጭምር ክብር በሰጠ መልኩ ተሰርቶ ለምርቃት በመብቃቱ እጅግ በጣም ደስ ብሎኛል። እንኳን ደስ ያላችሁ ማለት እወዳለሁ። የመንግስታችን የልማት ስትራቴጂ ሀገራችን በፈጣን ለውጥ ውስጥ እንድትገባ አስችሏታል። በዚህም ባለፉት ጥቂት ዓመታት የተሰሩ የአቅም፣ የተቋም የመሰረተ ልማት ግንባታዎች ኢትዮጵያን የማንሰራራት ዘመን ላይ እንድትገባ አድርጓታል። ከሁሉ በላይ ትኩረት የተሰጠው ሰው ተኮር ልማት ሲሆን በአጭር ጊዜ ውስጥ ሚሊዮኖችን ተጠቃሚ ያደረገና ሀገር በኢኮኖሚ ከፍ ብላ እንድታድግና ፈጣን ለውጥ እንድታስመዘግብ የሚያደርጉ ለውጦችን ያየንበት ነው። በዚህ ሁለንተናዊ ሀገራዊ የማንሰራራት ሂደት ውስጥ መዲናችን አዲስ አበባ ጎልታና ደምቃ ትታያለች። የአዲስ አበባ ከተማ አስተዳደር ከተማዋን ለነዋሪዎቹ ምቹ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 ቀጣይነት ባለውና በማያቋርጥ የለውጥ ሂደት ውስጥ ገብተናል ማለት ይቻላል። ከዚህም ባሻገር የጤና ተቋማት ደረጃና ጥራትን በማሻሻል ከተማችንን የጤና ቱሪዝም መዳረሻ ለማድረግ ራዕይ ሰንቀን ከጤና ሚኒስቴርና ከዘርፉ ባለድርሻ አካላት ጋር በቅርበት እየሰራን እንገኛለን። ለዚህ ራዕይ መሳካት መሰረት ለመጣል በ2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 የዚህ ፕሮግራም ታዳሚዎች እንዲሁም ውድ የከተማችን ነዋሪዎች ይህ ሆስፒታልና ሌሎችም በአዲስ አበባ የሚገኙ ሆስፒታሎች አገልግሎት የሚሰጡት ለከተማው ነዋሪዎች ብቻ አይደለም። በሪፈራል ከክልሎች የሚመጡ ታካሚዎችን ጭምር የሚያገለግል በመሆኑ በዚህ ልክ መስፋፋታቸው የላቀ አገልግሎት እንዲሰጡ ዘመናዊ የሕክምና መሳሪያዎች እንዲሟሉላቸው መደረጉ ለመላው ሕዝባችን ታላቅ ብስራት ነው ብለን እናምናለን። በመሆኑም በየደረጃ ያላችሁ የሆስፒታሉ አመራሮች፣ ሰራተኞች፣ ባለሙያዎች መሰረተ ልማቱንና የተሟሉትን የህክምና ግብአቶች በአግባቡ በመጠቀም ቀልጣፋ የህክምና አገልግሎትና በፍቅር የተሞላ የህክምና ስነ ምግባርን በተላበሰ አገልግሎት ህዝባችሁን እንድታስደስቱ እናንተም በዚህ በኩል ትልቅ ጊዜ የማይሽረው አሻራችሁን እያስቀመጣችሁ እንድትሄዱ በዚህ አጋጣሚ አደራ ማለት ወዳለሁ። የጤና ሚኒስቴርም ከከተማ አስተዳደሩ ጋራ ተባብሮ በጋራ ሆኖ እየሰራ ያለው ስራ እንዲጠናከርና አዲስ አበባን የጤና ቱሪዝም ለማድረግ እያደረግን ያለውን ጥረት ከዚህ በላይ አጠናክረን እንድንቀጥል በዚህ አጋጣሚ ጥሬን ማቅረብ ወዳለሁ። ይህ የማስፋፊያ ግንባታ በጥራት ተጠናቆ ወደ አገልግሎት እንዲገባ ላደረጋችሁ ኃላፊነታችሁን በአግባቡ ለተወጣችሁ የከተማችን አመራሮች፣ በተለይም የአዲስ አበባ ዲዛይንና ግንባታ ቢሮ አመራሮችና ሰራተኞች፣ የቀድሞ የሜጋ ፕሮጀክት ጽህፈት ቤት አመራሮችና ሰራተኞች፣ የስራ ተቋራጩ ዮሀንስ ኃይሌ ኮንስትራክሽን፣ አማካሪው የአዲስ አበባ ከተማ አስተዳደር ኮንስትራክሽን ዲዛይንና ግንባታ ማማከር ድርጅት እንዲሁም የጤና ቢሮ እና የሆስፒታሉ የዘውዲቱ መታሰቢያ ሆስፒታል ማናጅመንትና ስታፎች ከልቤ በከተማው አስተዳደር ስምና በራሴም ስም ላመሰግናችሁ ወዳለሁ። ዘመኑን የዋጀ አገልግሎት እንሰጣለን ስንል በቴክኖሎጂ መጠቀም አገልግሎትን ማቅለል፣ ፈጣን ለማድረግ ደግሞ ቴክኖሎጂ ወሳኝ ነው። ሆስፒታሎቻችን በአሁኑ ወቅት ወረቀት አልባ አገልግሎት እንዲሰጡ ለማድረግ የጀመርነው ዘርፈ ብዙ ለውጥ ውጤት አምጥቷል። ወደዚህም ተሸጋግረናል። ይህ ሆስፒታልም በዛ ደረጃ የተሳለጠ አገልግሎት በመስጠት በኩል ሌሎችም ሆስፒታሎቻችን ወደዚህ ደረጃ እንዲመጡ የደገፈንን የኢትዮጵያ አርቲፊሻል ኢንቴሊጀንስን ከልቤ ማመስገን ወዳለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አርጌ አመሰግናለሁ።